ኦኬ ወገናችን ጭራሽ ስለማያውቀው ነገር ነው እያወራ ያለው። አሁን ይህን ወገናችንን ውሃ ብያ ማለት ምን ማለት ነው? ከየት የመጣ ነው? አጀማመሩ ምንድን ነው ብዬ ብጠይቀው ጭራሽ የሚያውቀው ነገር የለም እንዲሁ ዝም ብሎ ሰዎች ሲያወሩ የያዘውን ነገር ነው እንጂ ምንም ማረጋገጫ የለም። ውሃ ብያ የሚለው ስያሜ የመጣው አብዱልዋሃብ ከሚባል ከታላቅ ሼክ የመጣ ቅጥያ ነው። ይህንንም ስያሜ የሰጡን አንዳንድ ባለግ የሆኑ ሰዎች ናቸው። እኛ ራሳችንን ውሃ ብያ ብለን አልሰየምንም።

ኪታባቸው መመሪያቸው የሚመሩበት መግደል እነሱን ያልተከተለው ሁሉ ግደል ነው የሚለው፣ ቃይዳቸው ሙሐመድ ብን ዓብድልዋሃብ ምን ይላቸው አለ ከሽፉ ሹብሃት በተሰኘ ኪታቡ ላይ ምን ይላለ? መን ደኸለ ፊ ዳዕዋትና፣ ወደ እኛ ዳዕዋ የገባ እንደኛ ወሃብያ የሆነ የዋሃብያን አስተሳሰብ የተከተለ ሰው ፈለሁ ማለና ለእኛ ያለን ነገር በአጠቃላይ ለሱ አለው ይላል። ወዓለይህ ማ ዓለይና በሱም ላይ አለበት በእኛ ላይ ያለብን የተለያየ ሙሲባ ችግር ካለብንም ያም በሱ ላይ አለበት። ወመን ለም የትኮል ወደኛ ዳዕዋ ያልገባ እንደኛ ወሃብያ ያልሆነ ፈሁ ካፊሩን ሙባሑ ደም ይህ ሰውዬ እንደኛ ወሃብያ ካልሆነ ካፊር ነው፣ እሱም መግደል ይበቃል። ሙባሑ ደም ምን ማለት ነው? ይሄ ሙባሕ ነው ደም፣ እሱ ቢገደል ምንም ችግር የለም። ይሄ ቃዕዳ ይዘው ነው ዋሃብያዎች በየትኛውም ሀገር ሲጨፈጭፉ ሲገሉ የምናያቸው ማለት ነው። ቢሞቱላቸው ደግሞ አረመኔነታቸውን፣ ጨካኝነታቸውን ይገልጻሉ። መግደል ስለማይችሉ ሙፍቲ ላይ ያለውን ጉዳይ እያየነው ነው። በተለያየ ሀገር በሶሪያ በሊቢያ፣ በኢራቅ በዛ እስኪኒ ታሪካቸውን መግደል በየቦታው በየቦታ የሚገድለው ማለት ነው ዋሃብያ አይደለም። አሁንም ቢሆን ክርስቲያን ወገኖቻችን ነቅተዋል። አሁንም ንቁ አህሉ ሱና ወልጀማዓ ባጠቃ ልት ነቁ ይገባል። አሁንም በድጋሚ ማለት ነው ለምን ከተባለ ወደ ሀገራችን እንንታ ሀገራችን ስንመጣ ሸህ ኑሩ ደሴን ማን ነው የገደላቸው? ወሃብያ አይደለም? ግልጽ የሆነ ወሃብያ አይደለም የገደላቸው። በቻግኔ በየትኛውም ሀገር በኮምቦልቻ ወሎ፣ ኮምቦልቻ በዛ በዛ በተለያዩ ሀገራቶች ሲጨፈጭፍና ሲገል የነበረው ወሃብያ አይደለም? የትኛውም ቦታ ለምንድነው እንደዚህ አይነት ግድያ የሚያካሄዱት ከተባለ ሙሐመድ ኢብን አብድልወሃብ ቃይዳ ስላለ ያንን ለመስራት ነው የሚሰሩት። እንደነሱ ወሃብያ የሆነ ለነሱ ያለ ነገር ባጠቃላይ ለሱ አለው በነሱም ያለባቸው በሱም ያለበት ያልገባ ሰው ግን እነሱ ወሃብያ ካልሆነ ሙባህ ደም እሱም መግደል ይቻላለ። እንግዲህ ይህን ያሉበት በጣም በርካታ ኩትቦች አሉ። ሌላም ብዙ ወሃብያዎች የተናገሩ በርካታ መረጃዎች አሉ። እነሱን ሱፊያዎች መግደል እንደሚቻል እነሱን ስላልመሰለ እነሱን የሚጻረር ሁሉ በአጠቃላይ ሙስሊም አይደለም ሊታዘንለትም አይገባም ብሎ ነው የሚያምኑት ማለት ነው። ስለዚህ ይሄ ወንድማችን የተናገረው ንግግር በአጠቃላይ እውነቱ ነው፣ ትክክል ነው ማለት ነው። ማጭበርበር ምናምን አትፈልግ አታጭ በርብሩ ዋሃብያዎች ሲነቃባችሁ፣ አታጭበርብሩ። እህት ወንድሞች አሁንም ከዋሃብያ ያስተምሮት ልትቆጠቡና ጥንቃቄ ልታደርጉ ይገባል እላለሁኝ። ባረከላሁ ፊኩም።